አለው ምንድን ነው ዓለማችሁ ግን ሕዝቡን አስልማችሁ ሊጨርሱት ነው። ሰው ወዴት ትሄድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላ ነው የመዳን ቀን ዛሬ ነው ልጆች፣ የጌታ ፍቃድ ላ አላ ስብሓነሁ ወተዓላ ቀድ አፍለሐል ሙእሚኑን አለ አማኞችን፣ በእርግጥም ዳኑ ይላል። አራት ነጥብ የምእመናን ምዕራፍ የሚል ራሱን የቻለ ስለ ስለአማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ድ አፍላሃ ልሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳሙ አራት ነጠብ አያ አ ኑ ወደ ነቢያት መንገድ፣ ወደ ነቢያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርቼ ነበር። አንዲት ልስት ትናንትና በጠየቀችው ላይ እንደገም ዝም ብዬ ገባ ስለዳለ የስድማት ኧረ ክርስቲያኖች አስተውሉ። የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል? ከሁለቱ መጽሐፍ አንጻር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነቢያት እንደደንግጎ እንደሰጣቸው ነቢያት እንደሰበኩት ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም፣ ክርስቲያን ሆኑ ብሎ አላዘዘም። ነቢያቶችም ክርስቲያን ሆኑ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ተውልድ እንኳ አይጥፋ። ሙሐመድ እንደዚህ ነው አላህ፣ ሙሐመድ እንደዚህ ላድርገው እንዳለሰድባቸው በምንድነው ጭንቅላታቸውን እየሞላቸው ያለው? ቆም ብላቸው አስተውሉ፣ አስቡ። ወላሂ ለዚህ በነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት፣ ወደ ገሃንም እየጎተታቸው ነው ያሉት። ረሳቸው አላ ሰው እንዴት ይሄ መጽሐፌ ላይ እንዲህ አለ እንኳ የሚል አንድ እንኳ ይጥፋ። አይ እግዚአብሔር እንዲህ ብሎ ለነቢያ አደንግጎላቸዋል ክርስቲያን ሆኖ ብሎ አለቀ፣ በቃ እንደዚህ ማድረግ እየተቻለ ካለ ረሳቸው አላ ያ ስ በስ ነቢይ ሙሐመድን መሳደብ መልስ አይደለም እኮ ይ ላ ላ እርሳቸውን መሳደብ መልስ አይሆንም። እንዳለ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልክ ከዚህ እና መልስ ምንድን ነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል የተማርነው ያ ጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለም። እንዲ የስትሪ ሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድነው? ኬሚስትሪ መጽሐፍ ሂስትሪ መጽሐፍ ስምንተኛ ክፍል ላይ ነው አይደል? ሰው እንዴት ነው ከዚህ ማስረጃ ላይ ዝም ብቻ ነው መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነቢያቶች ክርስቲያን ሁኑ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነቢያቶች እኛ ክርስቲያኖችን ብለዋል ወይ? የለም። ተው ችግር የለውም። እንዳው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላለው የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዚው መስረጃውን ጠቅሼላቸዋለሁ። የሐዋርያት ስራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም በአንጾ ኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ ክርስቶስ ቀረገ በኋላ ነው ክርስቲያን የሚለው ስያሜ ተሰጣቸው። አይቼው አይደለም ክርስቶስ እስከነበረበት ጊዜ ዘመን ድረስ ከቀደምት ነብያትም እንዲሁም አንድ ትንቦታ ክርስቲያን ነው ተብሎ የታዘዘበት ቦታ ይለው እግዚአብሔር አላዘዘም። ስለዚህ ማነው ያወጣው ይህን ስም ብዬ ደግሞ ዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው። አምላክ ነው ያሏቸው አይደለም፣ ነቢያት ነው ያሏቸው አይደለም፣ ሰዎች ናቸው ክርስቲያን ብለው ያወጡት ይህን ስም። ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። እስልምና ስንመጣ ስል ነቢይ ራሱ አይደለም ያወጣው አምላክ ራሱ። ወረዲቱ ለኩም ልእስላም ዲና ይላል። ይህን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል፣ ወደድኩላችሁ ራሱ

እሽሪ ክርስቲያን ብሎ የተናገረ አንድ ነብያን እንደሆነ ታሪክ ወፍ የለም። ቻለ አለ። ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላቸው መልሱ ምንድን ነው የሚሆነው? እኛስ ያው መልሳችን ይዘናል። ቻለ ወደዚህ ወደ ነብያት መንገድ እንጠራቸዋለን። አላህ በቁርአን ላይ ወቁል ልለዚነ ኡቱ ልኪታብ ልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው፣ አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄ ማድረሱ

ቆም በልና እስኪ፣ ያለሁበት መንገድ ምንድን ነው? በመጽሐፊ ላይ አምላክ ይሄንን አዞኛል። ክርስቲያን ደሆ ነቢያቶች ይሄን ነገር ሰብከዋል ወይ? የቱ ጋ ያለው ነገር፣ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ ይችለው? በየትኛው ሃይማኖት ላይ ነው እንደትን ያዘዘ? ለዚህ ነው ነቢ መሐመድ ስለ ላ ስለም የና አብርሃምን ኢስሐቅን መንገድ ተከተሉ ያሉት የአብርሃም የኢስሐቅ ያዕቁብ

ለ ድኩም ለህ ወደዚህ ነው ንጠራችሁ። ወደ ነብያት መንገድ በዚህ መንገድ ላይ አንድ ሆነን የነቢያትን መንገድ ተከትለን አብረን ገነተን እንግባ ነው፣ ከእሳት እንዳን ነው። አሰላሙ ዐለይኩም ወራህመቱላሂ ወበረካቱህ። ማታ እንገናኛለን፣ እንሻላ መልካም ጊዜ ይሆንላችኋል። ወበረካቱህ